ለእናት ሀገር ስብ ምናምን ዶላር ችግር የለው። የሳምንት ደሞዝ፣ የሳምንትም አይደለም የግማሽ ሳምንት ነው እና ለእናት ሀገር ለእናት ሀገር ክፈል እየተባልክ ነህ። የኢትዮጵያ ዜግነት ያለ እየተባለ ነው። ኦፍኮርስ ዜግነታችን ኢትዮጵያ፣ ግን መውሰድ ትችላለ። ሶሪ አምናት ኢትዮጵያ ኢትዮጵያ ማለት ደለሁ እኔ ሱዘርላንዳዊ። ሀገር ለልጇት እናት ለልጇ ታበላለች እንጂ እናት ለልጇ ብድር አትጠይቅም። እናት ለልጇ ነች የምታበድር። የምትሰጠው ከምት ጀምሮ ነው። ልጅ ለእናቱ ብር የሚሰጠው ኦኬ ታይቷ ራስ ፈቃደኝነት ካልሆነ እንጂ አም ፍሮም ስዊዘርላንድ ጋይስ። የኢትዮጵያ እንትን ካለ ዜግነት እንወስዳለን ካላችሁ፣ ደግሞ ጀኔቫ ላ የኢትዮጵያ ኤምባሲ ያለን ዜግነት ይውስዳል። ትላንትና በድሮን ድሮን አምጥተህ ያስጨፈጨፍከን እሱን እዳ ልትከፍልበት ነው። ነገ ደግሞ የሌላውን ብሔረ ብሔረሰብ ለማስጫቸው፣ ዛሬ ዛሬ ደግሞ የአማራን ህዝብ እየጨፈጨፍክ ብለት ያለውን ድሮን እሱን ለመክፈል ነው። ምግብ ደግሞ ሌላው ብሔረሰብ ለመጨፍጨፍ ነው። እኔ ላንተ ብራዋጥች የምሰጠው ድሮ ነው ነገር የተጨፈጨፈበት ኢትዮጵያዊ አይደለሁም። የሚከፍል ካለ ደግሞ መቀደም

ማርያም ላይፍ ነበር፣ እዛ ታውቃላችሁ፣ በጣም ላይፍ ነበር።